ሰላም ለእናንተ ይሁን ተመልካቾቻችን፣ እንደምንከረማችሁ እንደገና መልሰን እንግዲህ በአዲስ ጣቢያ ወደ እናንተ መተናል። ከዚህ በፊት ይህ የህያው ምስክር ዝግጅታችን በጂኤምኤም ቴሌቪዥን ከዛም ቀጥለው በተስፋ ቴሌቪዥን፣ አሁን ደግሞ በኢቫንጀሊካል ቴሌቪዥን ወደ እናንተ መቅረቡን ይቀጥላል። እንግዲህ በተለያዩ ጣቢያዎች ወደ እናንተ እየደረሰ የሚገኘው ይህ ፕሮግራማችን በብዙ ተመልካቾች ዘንድ ተወዳጅ እንደሆነ ታውቃላችሁ። ምክንያቱም የምናቀርበው ህያው የሆኑ ምስክሮችን ስለሆነ እነዚህ ምስክርነቶች ደግሞ እየሄዱ ስራ እየሰሩ ነው ብዙዎችን ከጨለማ ነፃ እያወጡ ነው ያሉት። ብዙዎቹ እየተጽናኑበት ነው። ብዙዎች እየተማሩበት ነው። ይሄ ደግሞ እናንተ በምትጽፉልን፣ በምትደውሉልን በምትነግሩ መልእክት እንተርሰን ይህን ያገኘ ነውእና ዛሬ ደግሞ በአዲስ እንግዳ ወደ እናንተ መጥቻለሁ። እንግዲህ ዛሬ እንግዳዬ ከአሜሪካ ድረስ ተደውሎ ነው አቅርበው ተብዬ ጠርቼ የዚረስ የተገኘው ወንድማችን ዮሐንስ ተሰማ ይባላል። ወንድማችን ዮሐንስ ተሰማ ከመሰረተ ክርስቶስ ቤተክርስቲያን አባል ነው። ዛሬ በሜን ስቱዲዮ ተገኝቷል። እንኳን ደህና መጣ እንኳን ደህና ቆይህን። እናመሰግናለን። እግዚአብሔር ይባርክህ። እንግዲህ ምስክርነት የቀድሜ ትንሽ ትንሽ ሰምቻለሁ እና በጣም ያጓጓል። ወንድማችን ፓስተር ተስፋዬ ኃይሌ በጣም መቅረብ አለበት፣ ለብዙዎች አስተማሪ የሆነ ነው ስላለ ተመልካቾችን በጉጉት የሚጠብቁት ይሆናሉ ብዬ ነው ማስበውና ራስህን አስተዋወቃቸው። ያው ይህን ያክል አስተዋውቅ፣ ያለው ከዛ ወደ ምስክርነታችን እንገባለን። በጣም ጥሩ እኔ ዮሐንስ ተሰማ እባላለሁ የአንድ ሚስት ባልና የሶስት ልጆች አባት ነኝ ቤተክርስቲያኔ መሰረተ ክርስቶስ ደቡብ መሰረተ ክርስቶስ አጥቢያ ነበርኩ አሁን ወደ መሪ መሰረተ ክርስቶስ መጥቻለሁ ሰፈር በመቀየሬ እንግዲያው ይሄው ነው እሺ እንግዲህ የህያው ምስክር ዝግጅታችን እንደሚታወቀው አንተም እንደተከታተልከው የሰዎች የህይወት ዘመን ምስክርነታችን ዛሬ አገልጋይ ነህ፣ እየሰራህም እያገለገልክም በህይወትም በኑሮህም እያገለገልክ ነውእና እና ዮሃንስ ከየት ተነስቶ እዚህ ደረሰ? እንግዲህ በቢዝነሱም ስኬታ መሆናል በአገልግሎትም እንደዚሁ አለህበትና ከልጅነት ጀምሮ የተወለድክበት ቤተሰቦችን ያው መድረኩን ሰጥቻለሁ። እኔ አሁን ዝም የማዳመጥ ነው። እንግዲህ እኔ የተወለድኩት አዲስ አበባ ነው። አባቴ ተሰማ ታዬ ይባላል። እናቴ ወይዘሮ የሾል ለመድን ይባላል ነው። ያው እንደማንኛውም ኢትዮጵያዊ እኔ በተወለድኩበት ዘመን ያው የሚኖረው በህብረት ነው። አካባቢ እና እንግዲህ ከዛ ተነስተን እስከ ትምህርት ቤት እስከ ጉርምስ እና ድረስ ደና የሚባል ቤተሰብ ቢኖረኝም በመሐከል ያው እንግዲህ ያሮጌው ሰው ታሪኬ መንገድ እዛ ከሜዳችን በቤተሰቡ የልጆ የቤተሰብህ ሁኔታ እምነታቸውን ሰፈሩ የእኔ ቤተሰቦች ኦርቶዶክሶች ናቸው። ኦርቶዶክስ ስለ የቤተ ክህነት ሰዎች ናቸው። የእኔ አያቴ መምሬታዬ ይባላሉ። ያባት ያባት የጨርቆስ ላይ የታወቁ ሰው ናቸው። ጨርቆስ ቤተክርስቲያን ላይ ትልቅ ሰው የነበሩ ናቸው። እናቴም በእናቴም በኩል ያው ጥብቅ ያለ የኦርቶዶክስ ተከታዮች ናቸው። ዞሮ ዞሮ ግን ምንድን ነው እኔ በዛ ውስጥ ሳልፍ፣ አካባቢውም ጓደኞችህም ያው ተጽዕኖ ያደርጉ የለ በዛ ህይወት ውስጥ እግዚአብሔርን የሚያውቅ ህይወት አልነበረኝም። ያው እንደ ማንኛውም ሰው ቤተክርስቲያን ሲባል ይሄዳለው፣ መጣለው። በትኩረት ስለ እግዚአብሔር የሚባል ምንም ነገር የማውቀው ነገር አልነበረም። በመካከል ደስ የማይሉ መንገዶችን መከተል ጀመርኩኝ። የኛ አካባቢ ግሩፕ፣ የግሩፕ ጸብ የነበረበት ስለነበረ በቃ በህይወቴ ውስጥ አመፀኛ ልጅ አመፀኛ፣ ታውቃለህ፣ ከቤታችን ውስጥ በጣም አመፀኛ። አመፀኝነቴ ከአካባቢም አልፎ ሀገር የሚጎዳ አይነት፣ መንግስት እስኪያሳድደን እስኪያስረን ድረስ እማይሆን ጎዳና ውስጥ

ሁለት ነው የአባቴ ሰፈር ወደ ቄራ የእናቴ ሰፈር ወደ ጨርቆስ ስለነበረ የእኔ ሰፈር ሁለት ቦታ ነው የኖርኩትና ሁለቱም ጋር በዛ መካከል ነው እንግዲህ የማይሆን ህይወት ውስጥ የገባሁት ያ ህይወት ምንድነው እኔ አላቀው ለእኔ ልክ ነው የሚመስለኝ ምክንያቱም ሌሎችም ሰዎች የሚያደርጉት በዛ ህይወት ውስጥ በቃ አደገኛ የሚባል ሰው መተናኮል፣ ሰው መጉዳት ምን ልበል በቃ ጨካኙ። እንኩን አሁን ያው እንግዲህ የመጽሐፍ ቅዱስ አሮጌው ሰው አይደል ያለ ማወቅን ወራት ያሳለፈልኝ እኔ በኋላ ያው ክርስቶስ ያገኘኝ በወንጌል እውነት እግዚአብሔር ሲነካኝ ነው ያ ሁሉ ነገር ትክክል አለመሆን የገባኝ እንጂ በነበርኩበት ሰዓት ያንን በማደርግበት ሰዓት እኮ እንደኔ አይነት እሚፈራ እሚፈራ እምታወቅ ሰው ለኔ ክብር ነበር የሚመስለኝ። ያ ክብር የሌለው ህይወት ሰዎችን መተናኮል በቃ እምልህ እኔ በምን ቃል እንደምገባ በቃ አመፀኛ ነበርኩኝ። አዎ እስቲ ትንሽ ምክንያቱም አሁን አንተ ዛሬ ከዛ ወጣ፣ ይሄን ነገር ስትናገር ያለፈበትን ታሪክ ነው ምትናገር። አሁን እንግዲህ እዚያ ውስጥ ያሉ ሰዎች አሉና ተስፋ እንዳላቸው ለማሳየት ስለሆነ እስቲ ላብራራ። እኔ በዛ ላይፍ ውስጥ በዛ ህይወት ውስጥ ሳልፍ፣ በዚህ በግሩፕ ጸቡ ውስጥ ሳልፍ መንግስት ትኩረት አድርጎብኝ ተይዤ እስር ቤቱ ገብቻለሁ። እስር ቤት ታስሬ ከስር ቤት እንደገና ወደ ብሔራዊ ውትድርና የሚባል ነበር ወደ ከስር ቤት ነው ወደ ብሔራዊ ውትድርና ይወሰዱ። ብሔራዊ ውትድርና ደግሞ ሄጄ እዛ ማሰልጠኛ ውስጥ ያ ወታደር ቤት እንግዲህ ዲሲፕሊን እና ስነ ስርዓት ያስይዛል ነው የሚባለው። እኔ ባሰ በቃ ደንበኛ አመፀኛ ሆንኩኝ። ወታደር ቤት፣ አዎ እኔ ወታደር ቤት አለቆቼን እደበድብ ነበር። ከዛ ከዛ በጣም የሚገርም አዲስ አበባ ሚሊተሪ ፖሊስ ሁሉ ታስሬአለሁ ስድስት ወር። በቃ ሰው እንዲነካኝ አልፈልግም እንግዲህ ወታደር ቤት የመጨረሻው እኔ ወታደር ቤት አለቃ ደበደብ ነበር እና ይችን ታክል ፍርሃት የሚባል ነገር የለብኝ። ያው በቃ ተቀበልኩ። ታሰርኩኝ ስድስት ወር ታሰር ስድስት ወር ታሰር ወጥቼ ደግሞ ከወደ ብር ሸለቆ የሚባል ቦታ ደግሞ ላኩኝ። እዛም አለቃ ደብድቤ ደግሞ ተመልሼ ብላት የሚባል ቦት ማሰልጠኛ ለማሰልጠኛ ነበረ፣ እምዞረው እኔ ግዳጄን የጨረስኩት ማሰልጠኛ ውስጥ ነው። ከአንዱ ማሰልጠኛ አንዱ ማሰልጠኛ፣ ከአንዱ ማሰልጠኛ አንዱ ማሰልጠኛ። በመጨረሻም ይህ አድገባ በጣም የሚገርም እኔ እንደዛ ብሔራዊ ውትድርና አመፀኛው እኔ ሜጀር ጀነራል ሀብተ ጊዮርጊስ ሀብተ ማርያም መከላከያ ሚኒስትሩ የጦር ምርቃት ላይ ሽልማት ሸልመውኛል። ቱታ ነው። ከነሱ እጅ የዛን ሰዓት መቀበል ቀላል ነገር አለ። እንደዚህ ሰልፍ ጎበዝ ነበርኩ። ሰልፍ ይሄ በቃ ጅዶ ምናምን ምናምን እሰራ ነበረ። በዛ ምክንያት ሚሊተሪ ቤት የግራ ቀኝ ምናምን የሰልፍ አቋቋም ምናምን ጎበዝ ስለነበርኩ በዛ ምክንያት ከጦር ውስጥ ተመርጠን ተሸልም ያለው ቱታ ነው የሸለሙኝ። እዚያን ጊዜ ጦል ላይ እንደገና ደግሞ አስራ ሶስተኛ አብዮት በዓል የሚባል ነበረ የኢሂድሪ ምስረታ የሚባል የኢሂድሪ ምስረታ ሲመሰረት አስራ ሶስት የሚኒቴሪ ብሎኮች ነበሩ። ከዛ ውስጥ ሬንጀር የለበሰውን ጦር ሰልፍ መመራውን ላይ ነበር እና አስራ ሶስተኛው አብዮት በዓል ካለፈ በኋላ እኛ ታጠቅ ነበር የተሰበሰበ ነው። ታጠቅ ጦር ሰፈር እዛ ታጠቅ ጦር ሰፈር ፕሬዚዳንት መንግስቱ ኃይለማርያም ገፈርሳ ላይ ገፈርሳ የሚባል መናፈሻ አለ። እዛ ፕሮግራም ተዘጋጅቶ ከየብሎኩ አንዳንድ ልጅ ሲሸለም ሰዓት ተሸለም ያለው ደግሞ አዎ፣ ከመንግስቱ ኃይለማርያም እጅ ሰዓት ተሸለም ያለ እና ያንን ሁሉ እኔ ትንሽ ነኝ፣ ብዙም እንትን ግምትም አልሰጠሁትም ለዛኔ፣ የጠየኩት ምናልባት ሚሊተሪ ለብሰ እሳቸው ሚሊተሪ ስለሚለብሱ ብዙ ጊዜ ሰዎች እንደው ተደናግረው ተደናግሮ ባቃለ ወይ ምናምን ለማለት ነበር። ያን ጊዜ አሁን ይሆናል እንግዲህ የዛን ጊዜ ግፋቢል 18 አመት ምናምን ቢሆነኛ 18 17 አመት ያው ዝም ብዬ የነበረ ነገር የገለነ ነገር ስለነበረ የምሰራው ስራ ነው ትልቅ አስመስሎ። ያው እንግዲህ አመፀኛም ስለነበርኩ ወደ ሚኒቴሪ ቤት የገባሁት እንደዛ አይነት ላይፍ አሳለፍ። ከዛ በኋላ ደግሞ በ1983 ዓ ም በ1983 ዓ ም የሚገርም መንግስት ተለወጠ። መንግስት ሲለወጥ እኔ ብላቴ ነበርኩኝ። ብላቴ ማሰልጠኛ ጣቢያ ውስጥ ልታሰለጥ ነው ወይስ? አዎ። እዛ የእንትኖች ነበሩ የአዲስ አበባ ዩኒቨርሲቲ ተማሪዎች። እነሱ ከመግባታቸው በፊት ነው እኛ የገባ ነው። ከዛ በኋላ ያው እነሱም አልቆዩም። መንግስት እንትን ሲል እኔ ወጥቼ መጣሁ ወደ አዲስ አበባ። አዲስ አበባ መጥቼ ቤት ከገባው በኋላ ደግሞ ያ ወደዛ ወደ አመፀኝነቴ የዛን ጊዜ መንግስትን ከፍተኛ እንትን ነበርና የአዲስ አበባ ልጆች እንደዚህ የሚታወቁ ልጆች እንትን ያደርጉ ነበር። እኛም እኔም አላረፍኩም፣ አሳምፅ ነበረ። በዛ ምክንያት ደግሞ ኦልሞስት ኢህአድግ ደግሞ ሁለት አመት ዙዋይ እስር ቤት አሰረች ኦልሞስት ሁለት አመት በለ ሁለት ዓመት አካባቢ ካለ ፍርድ ነው ያሰሩን። እዛ ታሰሩ፣ መንገድ ላይ ስታመስ ወይም ነገር ስሰራ ወንጀል ስሰራ አግኝተው ነው እኔ ወንጀል አይደለም። ያው የዛን ጊዜ ግሩፑ ድብድቡ ምናምን ምናምን እና እነሱንም ፊት ለፊት እቃወም ነበር። በእና ፖለቲካ አደረጉት። ሁለተኛ ደግሞ የደርግ ወታደር ነው ተብዬ እንደገና የኋላ ጀርባዬን ሲያጠሩት ይሄ ቦምባርድ ነው ምናምን ብለው ባቡር ላይ ሁሉ የሚያስቸግር እዚህ ሰፈር ያመሰ ምናምን ተብዬ በዛ ምክንያት ያው ይፈልጉ ነበር። አሰሩኝ። ታስሬ ከወጣው በኋላ ነው እንግዲህ ኦልሞስት ሰማንያ አምስት ወደ ታሳስ አካባቢ ነው። ከእስር ቤት ወጣው ከዝዋይ ወህኒ ቤት አዲስ አበባ ወህኒ ቤት አመጡን። ከአዲስ አበባ ወህኒ ቤት ደግሞ ማዕከላዊ የሆኑ የተወሰኑ ልጆችን ያው ለዩንና ማዕከላዊ እዛ አሻራ ስነስተው ምናምን ያው እንዲህ አይነት ቀንደኛ ቀንደኛ የምንባለውን አሻራ አንስተው ምናምን ምናምን ያው ሁለተኛ እዚህ ውስጥ እንዳገቡ ተብሎ ለቀቁ። ያው ማስፈራራት ነው። እኔ ግን ያው እግዚአብሔር ቸር ነው፣ ከእናቴ ማህፀን የሚያቀኛ መልአክ የዛን ጊዜ በምክንያት አገኘ እና ወንጌል ተመሰከረልኝ በዛ ወንጌል ህይወት የተለወጠ ወንጌል የመሰከረልኝ እኔ የኔ ታላቅ እህት ወይዘሮ አስናቀይ ስዩም ትባላለች። ባለቤቷ አቶ መንግስቱ ባሩዳ ይባላል እና በዚህ አጋጣሚ ጋሼን እኔ ጋሼ ነው እምለው አቶ መንግስቱ ባሩዳን እጅግ አድርገ ያመሰገብ። በጣም ከልቤ ነው የምወደው። እህቴ ታላቅ እህቴ ናት። እነሱ የአዲስ አበባ ሙሉ ወንጌል አማኞች ነበሩ፣ የሙሉ ወንጌል አማኞች ነበሩ እና እህቴ በጣም ነው የምትወደኝ። ምን ያው ለኔ ብዙ ዋጋ ከፍላለች። እሷ ብቻ አይደለች፣ ሁሉም እህቶቼ በጣም ነው የሚወዱኛው በመካከል ወንድም ወንደብለ ወንድ ልጅም ስለሆንኩ ብዙ ደክማልኛለች። የዛን ጊዜ እነሱ ቤት በደርግ ጊዜ ስደት ነበር። በዛ ስደት እነሱ ቤት ውስጥ ጌታ ይመለካል። ያው አንደርግራውንድ ነው የነሱ ቤት። ኮልፌ ነው ኮልፌ፣ አጣና ተራ ከሰላም መቃብሩ እና በጣም ትልቅ ቪላ ቤት ነው። እነሱ ነጋዴዎች ናቸው። የታወቀ መንግስቱ ባሩዳ፣ የታወቀ የመርካቱ ነጋዴ ነው፣ ትልቅ ሰው ነው። እና ያው ተራ በተራ ይገባሉ። እኔ ደግሞ እዛ ቤት እኖር ነበረ እህቴ ጋ። በዛ ሰዓት ያው ብዙ አገልጋዮች ይመጣል የታወቁ አሁን ስም ያላቸው የሙሉ ወንጌል ሰዎች መተው እዛ በሚያገለግሉ ጊዜ የጊዜ ያርቃል ይነግሩኛል። የእህቴ እምባል በቃ በወንጌል ብቻ እንደሚለውጠኝ ገብቶታል። የምፈልገውን ነገር ያደርግልኛል። በፍቅር ይዞኝ ወንጌል ሰማለው በመጨረሻ ያው ጌታን የምትቀበሉ ሲባል እሱ ቤት ውስጥ ነበረ። ወንጌላዊ ገብሬ የሚባሉ የሙሉ ወንጌል አገልጋይ ናቸው። ያ ቅስፈት ምንድን ነው ከሚሊቴሪ ቤት ሊሆነ ለእረፍት መጥቼ በ19 80 ዓመተ ምህረት ለውጡ በፊት አዎ፣ በዛች እረፍት ውስጥ ጊዜ በቃ ተጸልዮል። ጌታን አምነህ ለጌታ አሳልፈን ሰተን ነው መሄድ ያለብህ ብሎ ጋሼ ያዘኝ እዛ ቤት። በእውነትም ያው እኔ በቃ ገብቶኝም አይደለም፣ በቃ ሲጸልዮልኝ እጄን አንስቼ ጸለይኩ። በቀንነት በቃ ማረኛ አልኩኝ፣ ግን ምንም የገባኝ ነገር የለም ያው የቀንነት ነገር ስለነበረ ግን እግዚአብሔር ታማኝ ነው። ሁኔታ ዬን አጥሮ ልክ ከኢህአደግ አስሮኝ ከእስር ቤት ከወጣው በኋላ በጣም የሚገርመኝ ወደ መጠጥ ቤት ድሮ ፒያሳ ሳንጆርጅ የሚባል እሁድ ቀን ነው በጠዋት ከጓደኞቼ ጋር ተቀጣጥረን ሜክሲኮ ሸበሌ ጋር ሆኜ አንድ የቆየ ጓደኛዬን አገኘሁት። መጽሐፍ ቅዱስ ይዞ ሲያገኘኝ ተስፋዬ ለማ ይባላል። ለካሱ ጴንጡ የሆኗል። እኔ የማቀው ነገር የለም። ከዛ በቃ የት ነው የምትሄደው አለኝ። አይ ፕሮግራም አለኝ ሳንጆርጅ ጆርጅ በቃ ልሄድ ነው ፒያሳ ምናምን አልኩት፣ ጓደኞቼ ጋር እኔ ልጠጣ ነው ልዝናና ነው። በእናት መካኒሳ መካን ኢየሱስ ይዤ ልሂድ ፕሮግራም አለ ይለኛ። እሺ ብዬው እሺ አልኩ ምንም ማለት እሺ ብዬው ሄድኩ። መጠጡን ትቼ ያው እግዚአብሔር እሱን ተጠቀመበት። ሄድኩ መካኒሳ መካን ኢየሱስ። እንዳሁኑ አይደለም የዛን ጊዜ በባስ ነው ሄድ ነው በባስ ሄድነና እዛ አረቄ አፍሪካ ጋር ወርደን ምናምን ይዞኝ ሄደ። በጣም ጫካ ነው፣ ትልቅ ውጭ ላይ ነበረ ፕሮግራሙ። ከዛ የመጀመሪያ ዝማሬ ሲዘመር ሀምሳ አለቃ ስዩም መዝሙር ይዘምራል። ያ የዘመረው መዝሙር አረሰው አዳራሹ ሰፊ ነው የአምላካችን ቤት ሰላምና ደስታ የሰፈነበት አዳራሹ ሰፊ ነው የኢየሱስ ቤት የሚል መዝሙር ዘመረ። ከዛ በኋላ ወንጌል የእግዚአብሔር ቃል ተሰበከ። የእግዚአብሔር ቃል ከተሰበከ በኋላ ኃጢያተኞች በክርስቶስ ኢየሱስ ደም ኃጢያታችሁ ይቅር ይባልላችኋል። ኢየሱስ ክርስቶስን እመኑ። ጌታ ኢየሱስ የዘላለም ህይወት ይሰጣችኋል። ባልእኔ እኔ መጀመሪያ ተነስቼ ሄርኩ። በጣም ህሊናዬ ተወቅሷል። በቃ ህሊናዬ የተወቀሰ ጌታን ጸለዩልኝ፣ ተቀበል። ከዛ በኋላ የዛን ቀን በህይወት ዘመኔ አይቼው ማላቀው ደስታ በህይወት በውስጤ ፈሰሰ። ለሁለተኛ ጊዜ ማለት ነው ጌታን ተቀበል። አዎ ከዛ በቃ በማግስቱ እኔ እራሴ ስለ ክርስቶስ መስበቅ ቤት እስከሚደንቃቸው ድረስ የአባቴን የዱሮ የግዕዝና የአማርኛ መጽሐፍ ቅዱስ አውጥቼ አነባለሁ። የእግዚአብሔርን ቃል በጣም ነው ማነበው፣ ለሰዎች እናገራለሁ። በመሐከል የዛን ጊዜ ቤተ ክርስቲያን አልተከፈተችም። ይሄ ውስጥ ውስጡን የመንደር ውስጥ እንጸልይ ምናምን የሚሉ ሰዎች አሉ። እነሱ ያው የኔን ታሪክ ምናምን ስለሚያውቁ ቹቹ በወንጌል ተማረከ ብለው እነሱ በሌላ መንገድ ሊሰብኩብኝ ነው። እኔም በቅንነት ነው የሚሄደው። በዛ ውስጥ ቤተክርስቲያን በስነ ሥርዓት አልተያዝንም ነበርና ወደ ተሳሳተ ነገር ውስጥ ገባን። በቃ ይሄ ዝም ብሎ ትንቢት የሚናገሩ ሰዎች አሉ፣ ፈውስ ተፈውሳል ምናምን፣ እነሱን መከተል ጀመር። ከዛ በኋላ ወደ ቤተ ክርስቲያን መጥተን መስመር ያለው የደህንነት መሰረታዊ የክርስትና ትምህርት እየተማርን እየተማርን መጣንና ያው ሼፕ አደረገን ቃሉ ከዛ በኋላ በዛ ውስጥ ሆነን እኛ አብዛኛው ሰው ትንቢት ስለሚናገር በቃ እኛም ያው ትንቢት ንዳው በዘጠና እኛም አብረን እኔም አብሬ በጣም ጌታን ከመውደድ የተነሳ ነው። እዛ ከነሱ ጋር ሲሆን እነሱ ታየኝ ሲሉ እኔም ታየኝ አይነት ነገር ምናምን ጀመርኩ። በመጨረሻ እኔ ውስጤም የነበረውን ነገር አላቅም። እግዚአብሔር መሐሪ አምላክ ነው እና በወንጌል እውነት ከክፉ መናፍስት ሁሉ ነጻ አወጣኝ። ከዛ ቤተክርስቲያን በኋላ አዎ፣ ቆይቶ ቆይቶ ነው እንዴት መሰለ ያ መንፈስ የእግዚአብሔር ምቃል በውስጤ ሲያስጨንቀው እኔም ከጌታ ጋራ የጠበቀ በቃ ጌታ ኢየሱስን ብቻ ነበር። በቃ ገላግለኝ ገብቷል። እማላቀው ኃይል ነው የሚነደኝ ኃጢአቱ አለ። ያ መንፈስ በጣም በቃ ጨካኝ አድርጎኝ፣ አመፀኛም ያደረገኝ እሱ ነው። ግን ጌታን ከተቀበልክ በኋላ ይሄ መንፈስ ከይወጣ ስንት ጊዜ ቆየ? ምን ልክ ጌታን ተቀብለን ተጠምቀን ከቆየን በኋላ፣ ተጠምቀን። አዎ፣ ተስፋዬ አይሌ ተስፋዬ አይሌ ጋር አንድ ዘውዲቱ የምትባልህት ጸሎት ያስፈልጋቸዋል። በቃ እኔ በክርስቶስ ኢየሱስ ነፃ መውጣት አለብኝ። መናፍስት በውስጤ እንዳለ ተረዳው፣ አተረዳ በውስጥ ራሱ እኔ ራሴ ስጸልይ ነው የጮኸው። በቃ ተጨንቆ ራሴ በራሴ ገስቼ በጌታ በኢየሱስ ስም ብዬ ያስጦኩት። ከዛ በኋላ ቤተክርስቲያን እጄ ተናገርኩ። ቤት ውስጥ ነበርክ ብቻ አ እኔና አንድ ጓደኛዬ የስደተኞች ስደተኞች ቤት ነበር። መሐመድ የሚባል ወንድም እሱ ቤት ውስጥ ስንጸልይ እሱም ከሙስሊም ቤተሰብ የመጣ ነው። መናፍስቱ ራሱን ገለጠ። ሲገልጥ እኛ ቤተ ክርስቲያን ሄደን አሳወቅን። ያንን የሚረዱበትም አቅም ስላልነበራቸው በወቅቱ ወደ ፓስተር ተስፋዬ ኃይሌ ጋር ይዘውን ሄዱ። ኢቫሱ መሰረተ ክርስቶስ ደቡብ መሰረተ ክርስቶስ የኔ ቤተ ክርስቲያን እዛ ነው። ከዛ በኋላ እሱ ጋር ይዘውን ሄዱ። እሱ በስነስርዓት ስርዓት የእግዚአብሔር ቃል ማለት ነገር ነው። ታሪኩን እሱ ገባው። ከዛ ይዞን ይጸልይልን ነበረ። በመጨረሻ እኔም ብቻ ይዞ የእግዚአብሔር ቃል ያስተምረኛል። ጾም ጸሎት ይዘን አብረን እንጸልያለን። እኔም ነፃ መውጣት ቆርጫ አለው። ሮሜን ነበር የሚያስተምረው። በመጨረሻ እግዚአብሔር በሚያስደንቅ መንገድ በሚገርም ሁኔታ ተስፋዬ ኃይሌ እየጸለየልኝ ጾም ጸሎት በየቀኑ ጾም ጸሎት ይዞ ሙሉ ቀን ጾም ጸሎት ይዞ ነው የሚጸልየልኝ። እኔም ነፃ መውጣት ፈልግ ነበረ። ጌታ ገላግለኝ ብዬ እግዚአብሔር በሚገርም ሁኔታ የመጨረሻው ቀን ላይ በቃ እሱ እየጸለየ እኔን እንደዚህ አሽከርክሮ ጣሪያ ነክቼ ነው። ይሄንን እንግዲህ ህያው ምስክር እግዚአብሔርና ተስፋ ኃይለን አንስቶ አፈረጠኝ። ከዛ ነፃ ወጣው። እኔ በቃ ማልቀስ ጀመርኩኝ። የእግዚአብሔር ምሕረት ያ መናፍስት ነው፣ ሰው ሲያስወጋኝ፣ ሰው ሲያስፈነክተኝ የነበረው እንግዲህ ከዛ በቃ ተስፋም አለቀሰ። ጌታ ረዳኝ። ኢየሱስ ክርስቶስ ነፃ አወጣኝ ቶታሊ ትዝ ከሚለይ ነገር እኔ ለአንድ ሶስት ቀን ምድር ላይ ሁሉ ያለው ሁሉ አይመስለኝም፣ ከደስታ የተነሳ በቃ ውስጤ ያለው ሰላም በቃ እኔ ምድር ላይ ያለው ሰላሜ፣ ይሄ ሰላም መጽሐፍ ቅዱስ በክርስቶስ ኢየሱስ አይምሮን የሚያልፍ ሰላም የሚለው ያ ሰላም ውስጤ ገባ። በጣም ጥሩ እንግዲህ ቀጥለህም ትነግረናለህ። ያው በዚህ የምንማረው ብዙ ነገር አለ። ሰዎች ጌታን ከተቀበሉ በኋላ በቃ ተብሎ ከሀገርነት ጋር አብረው እንደሚኖሩ ይህንን ነፃ መውጣት እንዳለባቸው ያው ምስክር ነህና በደንብ እናብራረዋለን። ተመልካቾቻችን፣ የረፍት ሰዓታችን ስለደረሰ ረፍት አድርገን እንመለሳለን። ይህንን ፕሮግራም የምትከታተሉ ዛሬ እንግዳችን እንግዲህ ወንድማችን ዮሐንስ ተሰማ የሚገርም ምስክርነት እየነገረን ይገኛል። ከረፍት በኋላ ይቀጥላለን።